የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመስቀል አደባባይ የተከበረውን የ2018 ዓ.ም የመስቀል ደመራ በዓልን አስመልክተው የእንኳን አደረሳችሁ መልዕክት አስተላልፈዋል። በዚህ ወቅት ባህሉ የከተማችን ልዩ ድምቀት የሆነና በተባበሩት መንግስታት ድርጅት የሳይንስ ትምህርትና ባህል ተቋም ዩኔስኮ በዓለም ወካይ ቅርስነት የተመዘገበና ኢትዮጵያን በዓለም አደባባይ ያስተዋወቀ ነው ብለዋል። በኃጢአት ለጨለማው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጸበት የኃይልና ጽናት ምልክት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 እየተከበረ ይገኛል። ባህር ተሻግረው ድንበር አቋርጠው ወደ ኢትዮጵያ ለመጡ የውጭ ሀገር ዜጎች እንኳን ወደ ቀደምት ሀገር ኢትዮጵያ የአፍሪካ መልቅ ወደ ሆነችው አዲስ አበባ በሰላም መጣችሁ ሲሉ አንስተው፣ አዲስ አበባ እንደ ስሟ ውብና ለበዓሎች ድምቀት ሆናለች ብለዋል። የመስቀል አደባባይን እንደ ምሳሌ በማንሳት ይህ የከተማ እድሳት የጀመረው ከመስቀል አደባባይ እንደሆነ እናስታውሳለን። የመስቀል አደባባይ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 ኢትዮጵያ ከድህነት ለመላቀቅና ብልጽግናዋን ለማረጋገጥ እያደረገች ያለችው ጉዞ እንደ መስቀሉ ፍለጋ መንገድ መልፋት፣ መጽናት እንደ ደመራው ደግሞ መደመርና በአንድነት መቆምን ይጠይቃል ብለዋል ከንቲባ አዳነች አቤቤ። ኢትዮጵያ ከድህነት ለመላቀቅና የሀገራችንን ብልጽግና ለማረጋገጥ እያደረገችው ያለችው ጉዞ እንደ መስቀሉ ፍለጋ መንገድ መልፋት፣ መጽናት እንደ ደመራው ደግሞ መደመርና በአንድነት መቆምን ይጠይቃል። በመሆኑም ጽኑሃን ትጉዎች መስቀሉን የደበቀውን የቆሻሻ ክምር ንደው መስቀሉን እንዳወጡት ሁሉም እኛም ኢትዮጵያውያን ተሰባስበን በደመራው ምሳሌ ተደምረን በትጋትና በጽናት እየሰራን የኢትዮጵያን ጉስቁልና እየናድን ብልጽግናዋን ልናረጋግጥ